ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለታዊ ዜናዎችን ይዘን ቀርብናል። በቅድሚያ ማርቶቹ፣ የገቢዎች ሚኒስቴር የተርን ኦቨር ታክስን በሚመለከት ዝርዝር የሽግግር አሰራር ስርዓትን አዘጋጀ። ከኢትዮጵያ ጋር ያለ ስምምነት የተለያዩት የአንድ ቢሊዮን ዶላር አበዳሪዎች ሕጋዊ አማራጭ ሊከተሉ እንደሚችሉ ተናገሩ። የጸጥታ ችግር በዚህ ዓመት መጨረሻ እንደሚካሄድ የሚጠበቀውን የምርጫ ቅስቀሳ ሊያስተጓጉል ይችላል የሚል ስጋት እንዳላቸው ፓርቲዎች ተናገሩ። በተያዘው በጀት ዓመት ለቅጣት በሚል የተሽከርካሪ ታርጋ እንዳይፈታ ይደረጋል ተባለ። ሐማስ የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባ እርዳታ እንደሚገደብ እስራኤል አስጠነቀቀች። የገቢዎች ሚኒስቴር የተርኖቨር ታክስ አዋጅ ቁጥር ከሐምሌ 2017 ጀምሮ የተሰረዘ በመሆኑ የነባር የተርኖቨር ታክስ ከፋዮቹን በተመለከተ በታክስ አስተዳደሩ ለሚከወኑ ዋና ዋና ተግባራት አፈጻጸም የሚያግዝ የሽግግር የአሰራር ስርዓትን አዘጋጅቷል። የተዘጋጀው የአሰራር ስርዓት ተፈርሞ ከተላለፈ መስከረም 21 2018 ዓ ም ጀምሮ ተግባራዊ መሆን ጀምረዋል። የአሰራር ስርዓቱ ከሐምሌ 1 2017 ዓ ም ጀምሮ በስራ ላይ የዋለውን የገቢ ግብር ማሻዋጅ ከዚህ ቀደም በስራ ላይ የነበረውን የተርን ኦቨር ታክስ አዋጅ የሻረ በመሆኑ ከሐምሌ 1 2017 ዓ ም በፊት የተርኖቨር ታክስ ከፋይ በነበሩ ግብር ከፋዮች ላይ ተፈጻሚ ይሆናል። የአሰራር ስርዓቱ ለስድስት ተከታታይ ወራት ተግባራዊ የሚደረግ መሆኑን የአሰራር ስርዓቱ ይገልጻል። አዲሱ የአሰራር ስርዓት የታክስ ከፋይ መረጃ ማጥራትና፣ ማደራጀት የተጨማሪ እሴት ታክስ ምዝገባ ቅድመ ሁኔታ አፈጻጸም የሚከናወኑ ዋና ዋና ተግባራት ጨምሮ የቅሬታ ፍታት ስርዓትን በሚመለከት ዝርዝር ጉዳዮችን ይዟል። ከኢትዮጵያ ኢትዮጵያ ጋር ያለ ስምምነት የተለያዩት የአንድ ቢሊዮን ዶላር አበዳሪዎች ህጋዊ አማራጭ ሊከተሉ እንደሚችል ተናገሩ። ኢትዮጵያ በጊዜ ያልከፈለችው የአንድ ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴርና በግል አበዳሪ ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት ተጠናቋል። የገንዘብ ሚኒስቴር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ ያልባ ደረጃ ላይ በመድረሱ ህጋዊ አማራጭን ሊከተል እንደሚችል አስጠንቅቋል። የገንዘብ ሚኒስቴር የብድሮን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ያለ ስምምነት መጠናቀቁን ያስታወቀው ማክሰኞ ጥቅምት 4 2018 ዓ ም ባወጣው መግለጫ ነበር። በፈረንሳይ ፓሪስ ከተማ የተካሄደው ድርድር ላይ የኢትዮጵያ ኋይት ኤንድ ኬዝ የተሰኘውን የህግ አማካሪ እና ላዛርድ የተባለውን የፋይናንስ አማካሪ ይዞ ቀርቧል። የቦንድ ገዢዎችን የወከለው የአበዳሪ ተቋም ኮሚቴ በተመሳሳይ ድርድሩ ላይ የተገኘው ከህግ እና የፋይናንስ አማካሪዎች ጋር ነው። ኢትዮጵያ በድርድሩ ወቅት ሁሉንም አበዳሪዎች በኩልነት ለማስተናገድ በያዘችው መርህ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይ ሰፍሯል። ኮሚቴው በአሁኑ ሰዓት ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱን ተናግሯል። የህግ እርምጃን ጨምሮ ሁሉንም አማራጭ እያጤነ መሆኑን እንዳስታወቀ ሮይተርስ ዘግቧል። የጸጥታ ችግር በዚህ ዓመት መጨረሻ እንደሚካሄድ የሚጠበቀውን የምርጫ ቅስቀሳ ሊያስተጓጉል ይችላል የሚል ስጋት እንዳላቸው ፓርቲዎች ተናገሩ። በ2018 ዓ ም ለሚካሄደው ሰባተኛው ሀገራዊ ምርጫ የምርጫ ቅስቀሳ ለማካሄድ የሚያስችል ሁኔታ የለም ሲሉ እናትና ኢዜማ ፓርቲ ተናገሩ። የፓርቲው ተወካዮች በሀገሪቱ በተለያዩ አካባቢዎች ያለው የጸጥታ ችግር የምርጫ ቅስቀሳ ሊያስተጓጉል ይችላል ብለዋል። መንግስት ሰላምን ማረጋገጥ እና የፖለቲካ ሂደቱ ላይ ጫና የሚያሳድሩ ጉዳዮችን እንዲያስተካክልም ጠይቀዋል። የእናት ፓርቲ ሕዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ፓርቲዎች በክልል ከተሞች የምርጫ ቅስቀሳ ለማድረግ የሚያስችል ሁኔታ አለ ለማለት ባይቻልም መንግስት የፖለቲካ ምህዳሩን በማስፋት ነጻ የመገናኛ ብዙሃን ውይይት እንዲኖር መፍቀድ አለበትም ብለዋል። አሁን ላይ ባለው የጸጥታ ችግር ሀገራዊ ፓርቲዎች በመላው ኢትዮጵያን እንደ ልብ ተንቀሳቅሰው ሀሳባቸውን ገልጸው ለምርጫ የሚቀሳቀሱበት አስቻይ ሁኔታ እንደሌለ የህዝብ ግንኙነት ኃላፊ ተናግረዋል። የኢትዮጵያ ህዝቦች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ አቶ እዩኤል ሰለሞን በበኩላቸው ስድስተኛው ሀገራዊ ምርጫ የሰሜኑን ጦርነትና በሌሎችም ግጭት ምክንያት በአስቸጋሪ ሁኔታ ውስጥ የተካሄደ እንደነበር አስታውቀዋል። ሰባተኛው ሀገራዊ ምርጫ በየአካባቢው እያጋጠሙ ያሉ ግጭቶች ምክንያት አስቻይ ሁኔታ ይኖራል ማለት እንደማይቻልም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 2018 የሚካሄደውን ሰባተኛው ሀገራዊ ምርጫ በተሳካ ሁኔታ እንዲያከናውን ሰፊ ዝግጅት እያደረገ መሆኑን ለመገናኛ ብዙሀን በሰጠው መግለጫ ማስታወቁ ይታወሳል። በተያዘው በጀት ዓመት ለቅጣት ቅጣት በሚል የተሽከርካሪ ታርጋ እንዳይፈታ ይደረጋል ተባለ። የትራንስፖርት ና ሎጂስቲክስ ሚኒስቴር ጥፋተኛን ለመቅጣት የተሽከርካሪ ታርጋን መፍታት እንደማይችል አስታውቀዋል። በተሽከርካሪ ውስጥ ጥፋት ሲፈጸም ታርጋ ይፈታል የሚል ሕግ የለም ያሉት የትራንስፖርት ና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ ጥፋት ሲፈጸም የተሽከርካሪ ሰሌዳ መፍታት የተለመደ መሆኑን ተናግረዋል። ሰሌዳ በመፍታት ጥፋተኛ ይቀጣል ማለት እንደማይቻል ና በተሽከርካሪዎች ላይ ተግባራዊ ይደረጋል የተባለው አዲሱ ሰሌዳ እንደማይፈታ የገለጹት ሲሆን ጥፋተኛን ለመቅጣት ሰሌዳ መፍታት አግባብነት የለውም ብለዋል። የትራንስፖርት ና ሎጂስቲክስ ሚኒስቴር ዴታ በርሆ ሀሳን የተሽከርካሪ ታርጋ እንዳይፈታ እየተሰራ ነው ያሉ ሲሆን ይህ እንዲተገበር ለማስቻል የተሽከርካሪዎችን ታርጋ ሳይፈታ የቅጣት ክፍያ በበይነ መረብ እንዲፈጸም እየተደረገ መሆኑን ተናግረዋል። ዴታዋ አክለውም ታርጋ መፍታት ያለባቸው የተለያዩ ምክንያቶች እንዳሉ በመግለጽ ለቅጣት አይነት ሁኔታዎች ግን የተሽከርካሪ ታርጋን ለመፍታት እንደማይቻል አስታውቀዋል። በመሆኑም በዘንድሮ ዓመት የተሽከርካሪ ታርጋ እንዳይፈታ ይሰራል ሲሉም ጠቁመዋል። በተያዘው በጀት ዓመት በሀገሪቱ የሚገኙ ተሽከርካሪዎች በአዲሱ ሰሌዳ ሙሉ ለሙሉ እንዲቀየር ይደረጋል ሲሉ የተናገሩት ሚኒስቴሩ አዲሱ ሰሌዳ ከውጭ ተመርቶ ወደ ሀገር ውስጥ እንዲገባ እየተደረገ እንደሚገኝም ገልጸዋል። አክለውም በአጭር ጊዜ ውስጥ ተጨማሪ አዲስ የተሽከርካሪ ሰሌዳ እንዲመረት እየተሰራ እንደሚገኝ ገልጸዋል። በቀጣይ አዲሱ ታርጋ በሀገር ውስጥ እንዲመረት ለማስቻል መታቀዱን ተናግረዋል። ሀማስ የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠነቀቀች። ሀማስ እስካሁን ድረስ የአራት ታጋቾችን አስክሬን ማስረከቡን የእስራኤል መከላከያ ገልጿል። የአራቱን ሰዎች ማነት ለመለየት የአስክሬን ምርመራ ይደረጋልም ተብሏል። ሐማስ የሃያ ስምንቱን ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው ሰብአዊ እርዳታ እንደምትገድብ እስራኤል አስጠንቃለች። እስራኤል የአርባ አምስት ፍልስጤማውያን አስክሬን አስረክባለች። ሀማስ ለቀይ መስቀል ካስረክባቸው አስከሬኖች አንደኛው የኔፓል ዜጋ ነው። ሀማስ የተቀሩትን 20 አስክሬኖች እንዲለቅ ጫና በርቶበታል አስክሬኖቹን ካልተለቀቁ የተኩስ አቁም ስምምነቱ እንቅፋት ሊገጥመው ይችላልም ተብሏል የእስራኤል መከላከያ ሀማስ ስምምነቱ ን ማክበር አለበት የታጋሾችን አስክሬን ለቤተሰቦቻቸው ይመልስ ብሏል ይህ ሳይሆን ከቀረ ወይም ሂደቱ ከዘገየ አስፈላጊ እርምጃ ይወሰዳል ሲልም ማስጠንቀዋል ሀማስ ስምምነቱን አላስረክብም በሚል እስራኤል ሰብአዊ እርዳታን ለ መገደብ ና የራፋህን ድንበር ላለ መክፈት ወስናለች አድማጭ ተመልካቾቻችን ከቶፕ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ